ሄሎ ጓደኛ፣ ቤዛ ታውቂያለሽ አይደለ? አዲሷን ሰራተኛ አንችን አንቺ ለማጥቃት እንደመጣች አውቃለሁ። ታውቂያለሽ አይደለ? እኔ ላንቺ የማልሆነው የለም ይለም። ታውቂያለሽ አይደለ? ቤዝዬ ላንቺ ምን ያህል እንደምጨነቅ ትሰሚኛለሽ። ትጂ፣ ከስልኬ ላይ ከዚህ በኋላ በፍጹም እንዳደውይብኝ፣ እቤቴም እንዳመጭ የኔ ወድ ስልኩን ስጭኝማ ምን አለበት ትንሽ እንኳ ብሰሚኝ አንቺን ለመበጥበጥ የላካት ሰራተኛውን ዶክተሩ ነው ቆይ አንቺ ይህን እንዴት አወቅሽ ለነገሩ እኔን ለማጥቃት በየቦታው ስታደቢ አይደለም እምትይኝ ፈለጋችሁ አንቺም ዶክተሩም ገደል መግባት ትችላላችሁ እሺ ስልኪ ላይ እንዳያደውይብኝ ቤዛ እንዲህ አታረጊኝም እ ወይኔ ትጂ ምን እያለችሽ ነው? የእናንተን ህይወት በይህን ለመበጥበጥ ታሮንን ህዜ ላካ ዶክተሩ ነው ትላለች። ቲሲጂ ጀመር ለእኔ ያዘነች አመስልም። ኡፍ ቤዛ፣ አሁንስ የሰው ህይወትና ወሬ ነው የሰለቸኝ ስትል ነገር ነገር ግን ለምን አተወንም ይቼት ይጅ የምትባለው ለሰከንድ እንኳ ሰላም እንድናገኝ አይፈልጉም እኮ። በፍጹም እኔ ቆንጆ፣ አሁን ታያቸው እነሱን። እኔ ሌላ አለም ውስጥ ነው ያለሁት ከዚህ ዓለም ውስጥ ማንም የሚያስወጣን የለም። እኔ ውድ እሺ። እኔ ንግስት እሺ። እኔ ንጉስ። እንግዲህ ሱራፌል ቲጂ ይህንን ቤዛ ይህንን ተመላልሰዋል ማለት ነው። እንግዲህ ሰራተኛዋን ስሚ፣ ሮቤል የሚባል ሰው ታውቂያለሽ? እንዲህ ኧረ፣ በፍጹም አላውቀውም። ሳሮን፣ ለምን እንደው ባላቅም፣ ካየሁሽ ጀምሮ ነው የወደድኩሽ እንደ ሰራተኛ ልታግዥ ብቻ ሳይሆን ላግዝሽም እፈልጋለሁ። ውነቴን ነው ቤዛ፣ አላቀውም። እሺ ሳሚ የሚባልስ እሱንም አላቀውም። እርግጠኛ ነሽ ሳሩ? እኔ በፍጹም ማንንም ልጎዳ አልመጣሁም። በተለይ ደግሞ አንቺን ካሰብኩሽ በላይ በጣም ጥሩና መልካም ሴት ነሽ። አላድል የሆነ ረጅም ጊዜ የተዋወቅን ነው እየመሰለኝ ያለው። ሶሪ እንደምንሽ እንትን እያልሽ ነው፣ ነገርሽ ነው። ችግር ካለ እኮ ታያዥ ሟለኝ እሷ ጋር መደወል ትቻያለሽ። ምናልባት ሱራፌል ስለዚህ ነገር አልነገረሽም። እንዳልነገረሽ እንደሆነ እኛ በጣም ውጭ ላይ ብዙ ጥላቶች አሉብን። አታስቢ፣ እኔ ያንቺም ሆነ የሱራፌልም ሆነ ጥላት ለሆነ አልችልም። በቃ ሻሂ ይዤልሽ ልምጣ ብላ እንግዲህ የቤዛ ሰራተኛ ወደ ውስጥ ገባች ማለት ነው። ወይኔ ቲጂ መጨረሻ ርሽ እንዲህ ጎዳና ላው መውደቅ ይሆን? ቤዛ መቼም ለበደልሽ ይቅርታ አላደርግልሽ። የምተማመኝበት ባልሽም ቢሆን እሱን ካላጠፋ ሆኔ አልጠፋም። ያንም አይረባ ዶክተርም ቢሆን ወይኔ ሊገለኝ እንጂ ሌላ ምን ከእዛ ውጭ ምን ሊያደርገኝ ይችላል? እንዲህ እንዲህ እንዲህ እያለች ሜዲያ ላይ ቀርታለች። ቲጂ የስራዋን አግኝታለች። ገና የስራዋን ታገኛለች። ሳሚ፣ የሌሊቷ አልበቃህልና አሁንም ጠዋት ተነስተህ እየቀጠቀጥክላት ነው። ደህና አደራችሁ። አይቀድምም እንዴ? አሁን ቁርስ ደርሷል፣ ትበላለህ። አበላም እንዴ? ረበለው። እዛቻ፣ አስመሰርሽ እኮ ሉሲ። እንዴ ከፍትፍቱ ፊቱ ሲባል አልሰማሽም እንዴ ደግሞ ቆይ እሷ፣ ምን ችግር አለብህ አንተ? ማ ስልክ የምትደውልላት ሴት ናት። እባክሽ ስልኩ አይነሳም ሲመስለኝ እዛ ቤት ተመችቷታል። መቼም እዛ አስቀያሚ ሕይወት ሳይሻላት አይቀርም። ቆይ ግን ምን ብከፍላ ነው? እባክህ እዛ ቤት ሰራተኛውን አያስገባት። ኧረ እኔ ምንም አልከፈልኳትም። ስለዚህ በሌላ ነገር ነው የተደራደራችሁት ማለት ነው ምን ማለት ነው በሌላ ነገር ተደራደሩ ማለት መቼም ከዚህ ጊዜ ሁሉ በኋላ በሳሮን እየጠረጠርሽኝ አይደለም አይደል አይደለም ልብህን እኔ ሳሮን ልብስህን አውልቀህ ብትሰጣት እኔ ምን አገባኝ ኧረ ኩቻ ከልብስ እኮ ልብ ይበልጣል እንደው ነገሮችን ማመዛዘን ይከብድሻል በል ጉዲ አረባክ ልብስ ለዛ ነው። ልብስ ሲወደድብህ ልብህን በየቦታው የምታዝረክርከው የምለው። እግርሽንግ እንደናኖች ጠየከኝ። አይ የባለፈዋን ራት ንራት ድጋሚ ተመልሽ ልገብዝሽ ብዬ ነው። ዛሬም ቤዛ እና ባሏ ራት እንደሚበሉ እየነገርከኝ ነው። አረ ኩቻ፣ የባለፈው አጋጣሚ ነው ብዬ ነበር። እሺ በቃ ራሱሽ ቦታውን ትመርጫለሽ። እኔ ደግሞ የታውቄ ነው። ቦታውን መርጠው ረሳሁት እኮ አንቺ ለካ ሻይ ቤት ምናምን ቤት ነው የምታውቂው። ለካ ቀለርክ በቃ ንሳክ አንተንም እኮ ቤዛ ናት እጄን ይዛ ያሳየች። ቆይ ግን አንተ ለምንድን ነው በባዶ ሆዴ የምትነሰርከኝ? እኔ እርቦኛል ብላበት የማበላት ከሆነ ማለት እኔ ኔ ራበኝ እኔ ግስላ እኔ ምን አገባኝ ተጎላት እንግዲህ ሳሜ እና ሉሲ እንድህ በማለት እያወሩ እያለ እንግዲህ ሳሮን ከቻለች ማለት ነው። እንዲህ ይቺ ሳሮን ምን ትሰራለች? አንቺ ስነ ስርአትሽን ንፈልግ ያልመጣውን እባክሽ እንግዲህ ሉሲ ድጋሜ ሳሚን ትቀማኛለች ብላ ፀጉሯን ይዛ ወነወነቻት ማለት ነው። ቆይ ምን አስበሽ ነው? ድጋሜ ሳሚን ትቀማኛለች ብለሽ ነው ወይ? አለቻት ማለት ነው። ነ ነገር ጀመረች ቆይ ቆይ ቆይ ቆይ እንግዲህ ቤዛ ከዶክተሩ ጋር ሄዳ ቲጂ ነግራኛለች፣ አንተ ሰላይ እንደላክ እባክህ ተወይ። ዶክተር የሱራፌል ፍቅር እንዳሸነፈ አታየውም እንዴ ስትለው የሱራፌል ፍቅር ሳይሆን ያሸነፈው የአንቺ ፍቅር ነው አለ ማለት ነው። እንግዲህ ዶክተር ቲጂ ነግራኛለች፣ ከኔ ቤት ሰላይ እንደላክ ስትለው በጣም ተናደደ ዶክተሩ ማለት ነው። እንግዲህ ቲጂ ይህም ሲያንስሽ ነው ብላ እንግዲህ ዶክተሩ ጋራ ሸይጣን ለሸይጣን ብላ ቤዛ አያይዛቸዋለች ማለት ነው፣ ዶክተር እና ቲጂን። ቆይ ብትወቀው ምን ይጠቅመሃል? ባለቆስ ምን ይጎዳኛል? በእርግጥ ትንሽ የሚያስቅ ታሪክ አለው እና ነገረን እና እኛ ምንሰቃል እንግዲህ ቤዛ ሌባነቱን ሳሜን ነግረዋለች ለሱራፌል ማለት ነው። ሰራተኛዋ ሁሉንም ነገር ተናግራ ስራያን አቋርጬ ከአንቺ ጋር ምንጊዜም ስታዘዝሽ ልኖር ብላታለች። ቤዛን ቤዛን ወዳታለች። ቤዛ ደግሞ እሷን ተረርታታለች። ግልጽነቷን ወደዋለች። ታሚ ደግሞ እንዴት ተቀይሯል ትኛለች። ሱራፌል ሱራፌልማ መቼም አይቀየርም እያለ ነው። እንግዲህ ካሁን በኋላ ተባረሽ አላላት ማለት ነው። የምባረረው ከልብ ነው ወይስ ከሰዎቹ ስራ ነው ብላ ቁጭ ሳሮን ሆይ እንግዲህ እንደዛ ብላለች። ሳሮንና ሉሲ በጣም ተጣልተው ነበር። አሁን ደግሞ ታርቀው ነይ ቶሎ ወደ ስራ ቦታ ሽልሸኝሽ ብላ ጇን እንግዲህ ሳሚ ኩብራ እየተናደደ ይገኛል። በቪዛ ተስፋ አልቆረጠም ማለት ነው። ሳሚ እንግዲህ ዶክተሩ ቲጂን አንቆ ሊገላት፣ ትንሽ ትንፋሿ ሊቋረጥ ትንሽ ነበር። እንግዲህ በመንገድ የገባለሁ ብትይ እገልሻለሁ እያላት ነው። እሷ ደግሞ እኔ ጋር መጣላትህ ይሄን ነው የሚያደርስብህ እያለች ነው። እንግዲህ ደገኛና ደገኛ ሰዎች ተጋጥመዋል። ቤተሰብ ቲጂና ዶክተሩ ተናንቀዋል። እንግዲህ ቲጂ ከመኪና ውስጥ ከዶክተሩ መኪና ውስጥ አልወርድም ግደለኝ፣ እንጂ ጎዳና ላይ እያደርኩ ነው ገንዘብ ታሰጠኝ አልወርድም ብላ ጎትቶ አውርዶ ጣላት ማለት ነው። ጂ፣ በስተ መጨረሻ እንትኗን የእጇን እያገኘች ነው። ምርጥ ጓደኛዋን በመካዷ አሁን እየከፈለች ነው ያለችው ዋጋዋን ማለት ነው። ሌላ ሳሚ መንገድ ስለደበረኝ ነው። ሱራፌል በጣም መልካም ሰው ነው። ያንን ሁሉ ነገር አድርጌው እንኳን ቤቱ ስገባ ከቤዛ እኩል እንዴት እንደተንከባከበኝ ያውቃል። ቪዲዮውን ካሳየሁት በኋላ አስሬ ስማን እየጠራ እንዴት እንደተጸጸት አታውቂ። እኔንም የፈልግ ሹም ነገር አድርግልሻለሁ፣ ቪዲዮ ብቻ ቤዛ እጅ እንዳይገባ ብሎ እግሬ ላይ ተደፍቶ ሊለምን ምንም አልቀረውም ነበር ነበር ሰራተኛ ሆና የገባችው እነዚህን ሰዎች ይፋታቸው ሳሚን ንገሪው፣ በጣም ነው የሚወዳት ሱራፌል እያለች ለሉሲ ስነግራት ነበር። ሳሚ ግን እንግዲህ ከቤዛ ልብ አልጠፋ ብሏል። በጣም አስቸጋሪ ነው። ቤተሰብ ላይክ ሰብስክራይብ እያደረጋችሁ ቤተሰብ እያደረጋችሁ ስለምትከታተሉኝ ከልብ አመሰግናለሁ ውዶች። ይሄ እንግዲህ የሰዋፌልና የቤዛ ፍቅር ጣጣው በዝቷል። ከዶክተሩም ከሳሚም ከሳሚ እንኳን አይጎዳቸውም። ከቲጂና ከዶክተሩ አላይ ጠብቃቸው ላለው ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ስለተከታተላችሁ በድጋሚ አመሰግናለሁ። ባይ ባይ።